ይሁን እርግጠኛ እንሁን። አንድ ላይ በቃ እስኪ እናየው፣ እንደውል፣ ወይንም የምንሄድበት ቦታ ካለ ሄደን እንጠይቅ። እርግጠኛ እንሆን። አያገባኝ ሰው ደውሎ ስለነገረች ሴት ቤት ይግባ፣ ወንድ ቤት ይግባ፣ አየር ላይ ይውጣ፣ ባህር ላይ ይውጣ፣ ክለብ ይውጣ፣ መንገድ ላይ ይውጣ፣ ጎዳና ይውጣ።

ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ዳና ናቸው። እኔ ዳና ነኝ። እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁኝ አበረታቱኝ ለማለት እፈልጋለሁ። የኔ ውድ ውድ ውድ ውድ ቤተሰቦች ማለት ነው የምድ ከልብ አመሰግናለሁ። ሰብስክራይብ የምታደርጉኝ ሁላችሁም ከልብ አመሰግናለሁ። አሁኑም አበረታቱኝ፣ ከጎኔ ሆኑኝ ለማለት እፈልጋለሁ። የኔ ውዶች በጣም የምወዳችሁ የእውነት ቃላት የለኝም ክበሩልኝ ለማለት እፈልጋለሁ። የኔ ውዶች እግዚአብሔር ያክብርልኝ ለማለት ፈልጋለሁ። እንግዲህ በሜሪሻ ቤት ቪዲዮ ተለቀዋል። ሁላችሁም አይታችኋል ብዬ አስባለሁ። እውነት ለመናገር እኔ እኮ ብያለሁ ትላንትና ዳኒ ከሌላ ፍቅረኛ ጋር ሄደ ብዬ ነበረ። እኔ እንዳልኩ አልቀረም። ወይም ፕራንክ ነው። ጽጌን ፕራንክ ለማድረግ ፈልጎ ነው። ወይም ለጽጌ የሆነ ነገር ለማድረግ አስቦ ነው። ጽጌ ወይ ለዳኒ ምን አይነት ቦታ እንዳላት ምን አይነት አክል እንደምትወዳት ለማየት ሊሆንም ይችላል ብዬ ተናግሬ ነበር ትላንትና በራሴ ቪዲዮ ላይ ማለት ነውና፣ እኔ እንደተረዳው ዳኒ ትንሽ ራቅ ያለባት ምክንያት ጽጌን ሰፕራይዝ ለማድረግ ነው ብዬ ነው እማስበው እንጂ እዚ በዱባይ በሰው አገር ላይ በፍጹም ሌላ ሴት ጋር ይዳል ብዬ እኔ አላስብም። ይኔ ነገር አስቦበት ነው ከእነሱ ትንሽ ለማራቅ የፈለገ ብዬ አስባለሁ። ለሚን እሳቃ አለ አርብሻ አለ ነገሩን አንድ ላይ ተነጋግሮ ነው እንግዲህ ይህን ነገር እያደረግ እንጂ በፍጹም አርብሽና ኢሳክስ አውቁ እንደዚህ ዝም አይልም። እውነት ለመናገር በሰው ሀገር ላይ ሆናችሁ ማለት ነው ቤተሰብ ምን ትላላችሁ? ደግሞ እኛ ችግር የለንም። የእኛ ለምደናል በሰው ሀገር ላይ ብዙ አመታትን አስቆጥረናል። እውነት ለመናገር እነሱ ግን ፋታ ዘና ለማለት ነው እንግዲህ ጉዞ ወደ ዱባይ መጡ ማለት ነው እንደምታስቡት ስለዚህ ዳኒ ወይ ለጽጌ ቀለበት ለማድረግ አስቦ ነው ሰፕራይዝ ለማድረግ ፈልጎ ነው ብዬን ያሰብኩ አሁን ላይ ማለት ነው እና ጽጌ እንዴት እንደተናደደችው እንዴት ለእኔ ሳይነግረኝ እናንተ ሁለቱ ታውቃላችሁ ሜሪና ጽጌ ምንም የሚያውቁ ጉድ የላችሁም እና ዳኒ ደግሞ የት እንደሚሄድ ምንም ነገር አልተናገረም። እውነቱን ለመናገር ማለት ነው እና ጽጌ ምናለችው? እኔ አውቅ ያለው እሱ የሄደ ሌላ ሴት ጋር ነው። በፍጹም ሌላ ሴት ይይዛል ብዬ አላስብም። ጽጌ እኔ እንጃ። ጽጌ እንደምታዩት እንግዲህ በጣም ተንጨራጨረችው። ዳኒ በጣም ነው የምትወደው፣ እውነቱን ለመናገር ማለት ነው። ቤተሰብ በጣም ስትናደድ እኔ በጣም ደስ የምትለይ ጽጌ ማለት ነው። እውነቴ ነው የምላችሁ፣ ማለት ለማካበድ ሳይሆን እውነቱን እዚህ ጋር የምናገሩ ማለት ነው ቤተሰብ። እና ጽጌ በጣም ነው የምትመቸኝ፣ ለምን እንደሆነ አላቅምና ቀበጥናት እየምሬ ነው የምላችሁ። በጣም ነው የምትወደው ዳኒም ማለት ነው። እና እንደዚህ ራሱ አይታችሁ ትረዳላችሁ ብዬ አምናለሁ ቤተሰቦች ማለት ነው። ሁላችሁ በቪዲዮ ፈታ ዘና እንዳላችሁ ተስፋ አድርጋለሁ። እንግዲህ ጽጌ በጣም ነው ለዳኒ ትልቅ ቦታን ያላት ሆነን ለመናገር በጣም ነው የምትወዱ፣ እንዴት እንደምትሆኑ የእውነት ከጽጌ እንዳይርቅ አትፈልጉም? እውነት አትፈልጉም? ራሱ እንደዚህ አይታችሁ ትረዳላችሁ ብዬ አምናለሁ ቤተሰብ ሜሪ ራሱ እንዴት ለኛ ሳይነግረኝ ለጽጌና ለእኔ ሳይነግረኝ እንዴት ይሄዳል? አንተና ይሳቅ የሆነ ነገር አላችሁ እናንተ የሰማችሁ ነገር አላችሁ። የሆነ ነገር ቢሆን አንተ ነው ተጠያቂ እያለች ነው ጽጌ ማለት ነው። እና አርብሽ ደግሞ እኔ ምንም ማቅ ነገር የለኝም። እዚህ ቦታ ሄዳለሁ አለኝ። እሺ ያልኩ በቃ ሀሳቡን ተቀበልኩ። እኔ ምንም ማቅ ጉድ የለም። ችግር ካለ ችግር የለውም። ሄደና ያለን ምንም እያለ ነበርና፣ ጽጌ በጣም የተናደደች እውነት ለመናገር እኔ እንደተረዳው ጽጌን ሳፕራይዝ ሊያደርግ ነው ከዱባይ ሳይወጡ በፊት ለጽጌ ወይን ቀለበት ሊያደርግላት ነው ብዬ ነው ማምኖ እውነት ለመናገር። ቤተሰብ ምን ትላላችሁ እስኪ? የምሬ ነው ምላችሁና ብቻ ጽጌ በጣም ፈታ ዘና አድርገኛለች። በጣም ነው የተናደደች የምር። እንዴ ለካ እናንተ ፍቅር ሲዝ እንዴ ነው እንዴ? የመረ ጽጌና ዳኒ የሆነ በቃ ደስ የሚል ፍቅር ያላቸው ያላችሁ እውነት ለመናገር አውቆ ነው የምጣሉ እንጂ የእውነት የተጣለ ሰዎች አይመስሉም። እና ኒንጃ በጣም ላይ ያሉ እውነት ለመናገር እስኪ ዳኒ ደግሞ ሰርፕራይዝ ብታደርግ ደስ ይለኛል። እውነት ጽጌ በጣም ነው የምትወደው እውነት ለመናገር ማለት ነው። እና እንዴት እንደተጨራጨረችው ዳኒ በፍጹም እሺ፣ ኢትዮጵያ ቢሆን ችግር የለውም እዚህ የመጣነ ፈታ ዘና ለማለት ነው፣ ጊዜ እዚህ ለመሳለፍ ነው እንጂ የመጠን የሰው ሀገር እንዴት ክኝ ተለይቶ ሌላ ቦታ ይሆናል ወይ፣ ሌላ ሴት ጋ ነው የሄደ እንጂ እንዴት እንደዚህ ሊወስን ቻለ? እናንተ እሳቅና አንተ ታቃላችሁ ብላ ጽጌ ያዞኝ ሊቀቁኝ እያለች ነበረና እሳቅ ደው አንቺ፣ በቃ እኔ እንጃ። እሳቅ ግን ነገር በጣም የሚያስቀኝ እውነት ለመናገር መናገር ማለት ነው ቤተሰብ የሆነ በቃ የሚያስቅኝ ነገር አለ ኢሳቅ ማለት ነው። እና ፈታ ዘናን ያደርገኝ በቃ ጡጦ ልስጥሽ እንዴ ምናምን እያለ ነበረ እንኳን ስትሰሙ ማለት ነው። እና ኢሳቅ ፈታ ዘና አድርጎኛ በመጨረሻ ማለት ነው። እና ሜሪም በጣም ነው ተናደደችው። እንዴት ዳኒ እንደዚህ ይደብቀናል? ለምን ድብቅ ይሆናል? ያሉ ነበረው። ስለዚህ ዳኒ ከዱባይ ሳይወጣ ፅጌ ወይን ቀለበት ለማድረግ ነው ትንሽ ከነሱ ለመራቅ የፈለግ ብዬ አስባለሁ። አላቅ ምስቲና ያለ ሌነገ ደግሞ ወይም በዳኒ ቤት ቪዲዮ ይለቃሉ ብዬ አስባለሁ። ቤተሰብ ምንም አይሆኑም። ስለዚህ ትንሽ ወይን ፅጌ ለማናደድ ነው ብሎ ነው ማስቦ። ፅጌን እንዴት እንደተናደደችው ከኔ እንዴት ይርቃል ያልሽ ነበረች እንግዲህ አንድ ላይ ነው ይመጣ። እንዴት እሱ ከኛ ይለያል? እናንተ ታውቃላችሁ ምስጢር፣ እናንተ ታውቃላችሁ ወይም መናገር አለባችሁ ወይ እሱ ይሄደ ሌላ ሴት ጋር ነው ያልሽ ነበር፣ ፅጌ ማለት ነው። ለማንኛ ፅጌሻ አይዞሽ፣ አትፍሪ፣ ምንም አይሆንብሽም። እና ወይኔ፣ አይታወቅም፣ አንቺን ሰፕራይዝ ለማድረግ ብዬ ነው ማስቡነ ለመናገር ማለት ነው። እና አይዞሽ፣ አይዞሽ አትከፊ ነው ምልሽ ፅጌሻ እና ይሄኛ አትጠገቡ ጣፋችብን ሩታ አልመጣችም፣ ሩታም ተኝታት ይሆናለች እንግዲህ። እና ትመቻላችሁ እንግዲህ፣ ፈታ ዘና በሉ። አሁን ልትመለሱ ትንሽ ጊዜ ይቀራችኋል ብዬ አስባለሁ። ብዙ ጊዜ እንግዲህ ፈታ ዘና አላችኋል፣ አንድ ወር ሙሉ። እና ይመቻችሁ። ቤተሰብ ይሄን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ውድድድድ ደግሞ አደርጋችሁ የምር ቃላት የለኝም ብለ እናንተ ማለት ነው። እና ክበሩልኝ እኔ ውዶች።